ቤተሰብ ወደ ስልካችን ከኢንተርኔት ላይ የተለያዩ አፕሊኬሽኖችን ዳውንሎድ ለማድረግ ግዴታ ጎግል ፕሌይ ስቶር አካውንት ያስፈልገናል ማለት ነው። በተለይ የአንድሮይድ ኦፕሬቲንግ ሲስተም ስልክ ተጠቃሚዎች ከሆናችሁ ይሄን ማለት ከአይፎን ስልክ ውጪ የምትጠቀሙ ማለት ነው። ስለዚህ ቤተሰብ በዛሬ ቪዲዮ እንዴት አድርጋችሁ የጉግል ፕሌይ ስቶር አካውንት መክፈት እንደምትችሉ የማሳያችሁ ይሆናል ማለት ነው። በመጨረሻም አንድ አፕሊኬሽን እንዴት አድርጋችሁ ዳውንሎድ ማድረግ እንደምትችሉም የማሳያችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ በማድረግ ጀምሩት። ወደ ቪዲዮ ንግባ ማለት ነው። ስለዚህ የጉግል ፕሌይ ስቶር አካውንት ክሬት ለማድረግ ደግሞ ግዴታ የጉግል ፕሌይ ስቶር አፕሊኬሽን ታስፈልገናለች። እዚጋ ስልካችሁ ላይ እንደምትመለከቷት ፕሌይ ስቶር ችለዋል ፈልጓት እናንተ ላይ ማለት ነው። ምናልባት እናንተ ላይ እዚህ ጋር ፍለፊት የማትመጣላችሁ ከሆነ ወይም ከሌለች ምን ታደረጋላችሁ ማለት ነው? ሴቲንግ ላይ መጀመሪያ ትገባላችሁ። ሴቲንግ ላይ ከገባችሁ በኋላ አፕ የምትል ትፈልጋላችሁ ማለት ነው። አፕ የምትለዋን ከዛችን ክሊክ እናረጋታለን። ከዛን ሰርች ማድረጊዋ ላይ ክሊክ ታደረጓትና ፕሌይ ስቶር ማለት ነው። ፕሌይ ስቶር ብላሽ ጽፉ፣ ጎግል ፕሌይ ስቶር የሚል እመጣላችኋል። እሷን ክሊክ ማድረግ ነው። ከዛም በኋላ ወደ ታች ዝቅ ስትሉ እዚጋ ከታይ እንደምትመለከቱት ኦፕን ዲሴብል እና ፎርስ ስቶፕ የሚላል አይደለም። ምናልባት እናንተ ላይ ኢኔብል የምትል ካለች ኢኔብል የምትለዋን ተጫኗት። ኢኔብል የምትለዋን ተጫኗት። ከዛም በኋላ ፊት ለፊት ወደዚህ ወደ እንትናችሁ ትመጣላችኋለ ማለት ነው። እዚጋ እንደምትመለከቱት እኔ ላይ ወደዚህ ትመጣላችኋለ። ከዛ ፕሌይ ስቶር አፕሊኬሽናችሁን ክሊክ ታደርጓታላችሁ ማለት ነው። ከዛ ነው እችኛዋን ፊት ለፊት የምትመለከቷትን ሳይን ኢን የምትለዋን ክሊክ ታደርጓታላችሁ ማለት ነው። ከዛ የስልካችሁን ፓስዋርድ ወይንም አሻራ ይጠይቃቸዋል። ስልካችሁን ፓስዋርድ አለበለዛም አሻራችሁን አስገቡና ማለፍ ትችላላችሁ ማለት ነው። ከዛ እንደምትመለከቱት በዚህ መንገድ ያመጣላቸዋል። ምናልባት እናንተ ከዚ በፊት የጎግል አካውንት ክሬት አድርጋችሁ ከሆነ እዚጋ የጎግል አካውንታችሁን ታስገቡና ከዛም በኋላ ፓስዋርዳችሁን አስገብታችሁ ዳውንሎድ ማድረግ ይችላላችሁ። ነገር ግን እኛ ገን አዲስ ስለሆነ ክሬት እያደረግን ያለ ነው። ክሬት አካውንት የምትለዋን ክሊክ ታደረጓታላችሁ። ከዛ ፎር ማይ ፐርሶናሊዝ የምትለዋን ክሊክ ታደረጓታላችሁ ማለት ነው። ይሄ የሚሆንበት ምክንያት ደግሞ ለምንድን ነው ጎግል ፕሌይ ስቶር አካውንት ክሬት የምናደርገው ያው በጂሜል አካውንታችን ስለሆነ እሺ፣ ሌላ ነገር አይደለም። ከዛም በኋላ ዝጋ ፈርስት ኔማችን እንጽፋለን። ሶ የኔ ስም ጌትነት ነው። ጌትነት ጌትነት ልበለው ከዛን ማች ወይም ማን ልበለው፣ ጌትነት ማን ይላል። እናንተም ፈርስ ማቸ ደስ ማቸው ያስገቡት ደስ ያላችሁን ጻፉ። ከዛ ኔክስት የምትለዋን ክሊክ ያደረጋላችሁ ማለት ነው። በነገራችን ላይ ግን አሳክላችሁ ጻፉ፣ ምክንያቱም ይሄን ጎግል አካውንታችሁን በተለያየ ፐርፐዝም መጠቀም ስለሚችሉ ማለት ነው። ከዛን እዚጋ ቤዚክ ኢንፎርሜሽን ይለናል። የተወለዳችሁበትን ቀን፣ ዓመተ ምሕረት እና ወሩን ጠይቃቸኋል እዚጋ ማስገባት አለባችሁ። ችኛ ኖሯን መንዝ የምትለዋን ክሊክ ታደረጓት እና ደስ ያላችሁ ምረጡ። ሜል ያልኩት እኔ ወይም ትወልዳችሁበትን ወር ከዛ ቀኑን ደግሞ ከአንድ 1 እስከ 30 አስገቡ። ለምሳሌ ዘጠኝ ልበለው። ይሩን ደግሞ የምታስገቡት ከ18 ዓመት በላይ እንዲሆን አድርጉት። ሶን እኔ 2000 ልበለው በፈልጋችሁም ትክክለኛውን አስገቡ። ከዛ ጀንደር የምትለዋን ክሊክ ታደረጓትና ጾታችሁን ምረጡ። እኔ ሜል ስለሆንኩ ሜል እመርጣለሁ። ፊሜል ከሆናችሁ ሴት ከሆናችሁ ደግሞ ፊሜል የምትለዋን ትመርጣላችሁ ማለት ነው። ከዛ ኔክስት የምትለዋን ክሊክ ታደርጋላችሁ ማለት ነው። ከዛን ጋ እንደምትመለከቱት ሁለት ጂሜል አካውንት አውቶማቲካሊ ጀኔሬት አድርጎልናል። የምትፈልጉት ከሆነ አንዱን ክሊክ ማድረግ ነው። አይ እኔ በራሴ ነው የምፈልገው የምትሉ ከሆነ ክሪኤት ዩር ኦን ጂሜል አድረስ የምትለን ክሊክ ታደርጓት እና ከዛን በኋላ እዝጋ እናንተ በራሳችሁ የጂሜል አካውንት ታስገቡለታላችሁ ጀስት አበበ ከበደ ወይም ጌትነት ማን ብዬ ኔክስት ማለት ይችላለኝ። ምናልባት ቀይ ካበረባችሁ ተይዟለ ማለት ፈልጎ ነው። ስለዚህ የቀየራችሁ እናንተ የምትፈልጉትን በራሳቸው አድሬስ የምትፈልጉ ከሆነ ጂሜል አካውንቱን መጻፍ ትችላላችሁ ማለት ነው። እኔ ግን ያው የምፈልገው ራሱ አውቶማቲካል ጄኔሬት ያደርግልኝ ስለሆነ ማንጌትነት 14 የምትለውን ክሊክ አደርጋታለው ማለት ነው። ከዛ ኔክስት የምትለውን እጫናታለሁኝ። ከዛን እዚህ ጋር ፓስዋርዳችሁን ታስገባላችሁ ማለት ነው። ፓስዋርድ በምታስገቡበት ሰዓት ግን ፋሚሊ ግዴታ የሌተሮች የቁጥሮች እና የሲምቦሎች ጥርቅ መሆን አለበት። ሲምቦል ስላችሁ ለምሳሌ አት ምልክት መንሰላል ምልክት ዶላር ምልክት አሉ። ሌተሮች ደግሞ ስንመጣ ካፒታልም ስሞል ሌተር ማድረግ አለባችሁ ማለት ነው። ቁጥራቸው ብዛታቸው ደግሞ ቶታል አትሊስት ስንት መሆን አለበት? ስምንት መሆን አለበት። ከስምንት በላይ ማድረግ ይችላላችሁ፣ ነገር ከስምንት በታች ማድረግ አትችሉም ማለት ነው። ስለዚህ እናንተም ደስ ያላችሁን ታስገባላችሁ ማለት ነው። ሶን እያዝጋይ እንደምትመለከቱት እያስገባው ነው። አስገባችሁ በኋላ ኔክስት የምትለዋን ትጫኗታላችሁ ማለት ነው። ከዛ ነው የጂሜል አካውንታችሁ እንደ 13 እያዙት። ከዛ እንደዚህ ክሊክ ካደረገላችሁ በኋላ ኔክስት የምትለዋን ክሊክ ታደረጓታላችሁ ማለት ነው። ከዛ ወደ ታች ስክሮል ታደረጉትና አይ አግሪ የምትላለች አይደለም፣ እሷን ክሊክ ታደረጓታላችሁ። ከዛ ትንሽ ጠብቃላችሁ። ፋሚሊ አክሴፕት የምትለዋን ትጫናላችሁ ማለት ነው። ከዛ እንደምትመለከቱት ው የጉግል ፕሌይ ስቶር ወደ አፕሊኬሽን ወስደናል ማለት ነው። ሰው አፕሊኬሽን መውረድ የምትፈልጉ ከሆነ ሰርች ማድረጊዋን ክሊክ ታደረጓትና አሁን ክሊክ ያደረጓትን ከዛ ከላይ ክሊክ እናደረግና የምትፈልጉትን የአፕሊኬሽን ስም ከላይ መጻፍ ነው። ለምሳሌ እኔ ቴሌግራም ፕላስ የምትባለውን አፕሊኬሽን ለወርዳት ቴሌግራም ብዬ ልጻፍ፣ ቴሌግራም ፕላስ ብዬ ጽፋለኝ። ከጻፍኩ በኋላ ኢንተር የምትለው አመጫን ነው ወይም ችነው ክሊክ ታደረጓት አላችሁ ከዛን ወደ ታች ስክሮል ስታደረጉ ታገኙታላችሁ፣ አፕሊኬሽኑን በስሙ ማለት ነው። ፕላስ ሜሴንጀር የሚላለ እዚጋ እንደምትመለከቱት ቴሌግራሚክስ የምትላለች ለነገሩ ችግር የለም። ቴሌግራሚክስ የምትለ ክሊክ ላድርጋት ችን ስለሆነ መረድ እንፈልገው። እኔ ግን ችማንም ክሊክ ማድረግ ይችላላችሁ የሆኑ። ከዛ አይነሳ ለምትለዋን ክሊክ ታደረጓታላችሁ። ከዛ አያግርም የሚትል መጣላችኋል። እሷን ክሊክ ታደረጋላችሁ። ምናልባት ከጠይቃችሁ፣ እንዲሁም ምናልባት እንትን ጠይቃ ይችላል። አሻራ አስገቡለት፣ ችግር የለውም። በመጀመሪያ ጊዜ ስለሆነ ማለት ነው። እዚጋ እንደምትመለከቱት ዳውንሎድ እያደረገልን ነው። ከዛም ሲጨርስ ልክ ኦፕን የምትለዋን ክሊክ ታረጓታላችሁ ማለት ነው። እንደምትመለከቱት አፕሊኬሽኑን ዳውንሎድ አድርጎልናል። አለበለዛም እዚጋ ክፍል ላይ ማግኘት ይችላላችሁ፣ መጨረሻው ላይ ማለት ነው። ቴሌግራም ፕላስ የምትለውን አፕሊኬሽን ዳውንሎድ አድርገናል ማለት ነው። ስለዚህ እናንተም አሁን ባሳዩችሁ መሰረት የጉግል ፕሌይ ስቶር አካውንት ክሬት አድርጋችሁ የምትፈልጉትን አፕሊኬሽን ከጉግል ፕሌይ ስቶር ላይ ማውረድ ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ምስል ነበረ። ቪዲዮ ጠቃሚ ከሆኑ ካገኛችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ጉድባይ።